ለዛሬ ካንተ ቤት ማደር ፈልጋለሁ ካንተ ካንተ ቤት ማደር ፈልጋለሁ እኔ ጋ ማንም እኮ የለም ምን ችግር አለው ቁልፍ የለኝም ቁልፍ ጠፍቶብኛል እኔ ቤቴ ቁልፍ ጠፍቶብኛል እና ደውዬለት በቃ ካንተ ቤት ነው ማድረው ከእናንተ ጋር ነው ማደረው እኛ ጋር ሳድሬያለሽ አዎ ምን ችግር አለው ኑና አትፈልግም? ማማ ሳድራት ፈልግም ችግር የለውም በቃ አብረን እንድራለን

የተከበራችሁ ቤተሰቦቻችን እንደምን አላችሁ? ደህና ናችሁ ወይ? እኛ ደህና ነን አልሐምዱሊላ። እጅግ በጣም ናፍቃችሁኛል ኔ ውዶች በአገር ቤትም እንዲሁም በሀገር ውስጥም ያላችሁ ቤተሰቦቻችን፣ ሁላችሁንም እጅግ በጣም ነው የምወዳችሁ የማከብራችሁ። ዛሬ በጣም ነው የናፈቃችሁኝ። በጣም በጣም እናንተን ከመናፈቂ የተነሳኝ ከእንደዚህ አይነት አየር ውስጥ ማለት ነው ሁኜ በቃ ደስ እያለኝ ነው ማወራችሁ የኔ ውዶች፣ የኔ የኔ መካሪዎች አንዳንድ ነገር እያነበብኩ ነበረ እና ምክራችሁንም ሆነ ሁሉም አስተያየታችሁንም እሰማለሁ። እናንተ ናቸው እዚህ ደረጃ ያደረሳችሁኝ እና በጣም ነው የምወዳችሁ የማከብራችሁ። ዛሬ የመጣሁት በአዲስ ቪዲዮ ነው። ሁላችሁም እንግዲህ ታውቃላችሁ፣ ሰሞኑን ጉራጌ ሂጂ ነበረ። ድንገት ነበር የሄድኩት እና አኗር አብሮኝ እንዲሄድ ፈልጌ ነበረ እና ለወስደው አስቤ ነበረ፣ ግን አልቻልኩም። ያልቻልኩበት ምክንያት ደግሞ የራሴ የሆነ እንትን ስለነበረ ለስራ ነበር የሄድኩት። የዩቱብ ቪዲዮ ምናምን እሰራለሁ ብዬ አላሰብኩም። ግን ከሄድኩኛ አይቀር ለምን ለቤተሰቦች ለኔ ቤት ሰዎች አልሰራላችሁም ብዬ አንድ ቪዲዮ ሰርች የላችሁ ነበር ማለት ነው። እና ዛሬ የምገኘው አዲስ አበባ ነው፣ ወደ አዲስ አበባ ተመልሻለሁ። ግን ማለት ነው እኔ ብቻ ነኝ ወይስ እናንተም ጭምርት ናችሁ? ወላሂ እኔ የትም ልሂድ ወይም ደግሞ እንደዚህ ቤቴ ጋር ሰው መጥቶ ከዛ ወደ ቤተሰቦቻቸው ሲሄዱ በጣም ነው የሚከፋኝ። ከሄዱ በኋላ በቃ አለክስ አለሁኝ እኔ እንጃ በጣም ሆድ የሚብሰኝ እና ከዛ ከቡታጅራ ወደ አዲስ አበባ ስመጣ በጣም ነበር የከፋኝ። ጥሩ ጊዜ ነበረን። በቃ እንጫወት ነበር። ሀገሩ ደስ ይላል፣ ድባቡ አየሩ በጣም ደስ ይላል። ሰዎቹም በጣም ነው ደስ የሚሉት እና በጣም ምርጥ ጊዜ አሳለፌ ነበረ። የተወሰነ ጊዜ ብቆይ ደስ ይለኝ ነበረ፣ ግን ያው ደግሞ እንግዲህ ካልሰራ መኖር ኖር አልችልም አይደለ። ከይቱ ጀርባ አንዳንድ ስራዎችን ስለጀመርኩኝ የእነዛን ስራዎች ስለምሰራ ተሎ ወደ አዲስ አበባ ተመልሻለሁ ማለት ነው። እኔ ወዳጆች እና ቤተሰቦቼ አሁን አዲስ አበባ ገብቻለሁኝ። እና አኑን እንግዲህ ታውቃላችሁ። አኑዬ አኑካ በጣም ናፍቆኛል፣ ቀልዱ ጨዋታው የሚያዝገኝ ነገር ሁሉ በጣም ናፍቆኛል። እና ዛሬ እሱን ማለት ትንሽ እንትን ብሎ ነበር አኩርፎ ነበረ። ምክንያቱም ተሎ አልመጣው አልመጣውም እሱም ደግሞ አልወሰድኩትም አልወሰደኝም እና ዛሬ አዲስ አበባ ነው ያለሁት አሁን። አኗር እንደውዬ ወይ አኗር ወይ ኤፋ ጋ እንደውዬ፣ በቃ ዛሬ ከእናንተ ቤት ነው ማድር ነው የምላቸው። ምን እንደሚሉኝ አለቅም፣ ምን እንደሚመልሱልኝ አለቅም። ምክንያቱም ያው ብዙ ጊዜ ማሂ ሁሌም ባንገናኝም በጣም መወዳትና ማከብራት ጀስት ፍሬንድ ጓደኛ እህቴ ነች። እናሷ ጋር ደግሞ ቡታጀራ ተገናኝተናል፣ ቡታጀራ ሄዳለች። እና ቤተሰቦቼ አሁን ላይ በቃ አኗርም ማለት ቁልፍ የለኝም ቁልፍ ጠፍቶብኛል። እኔ ቤቴ ቁልፍ ጠፍቶብኛል እና ደውዬለት በቃ ከአንተ ቤት ነው ማድረው ከእናንተ ጋር ነው ማድረው እለዋለሁ። ምን ይወስደኛል ወይስ ደግሞ ሜዳ ላይ የራስሽ ጉዳይ ቁልፉን አሰበርሽ አስከፍተሽ ቤትሽ ጋደር ይለኛል። ምን እንደሚለኝ አላቅም። ብቻ በቃ አብረን የምናይ ይሆናል። እኔ ደውዬለት አለው ያለውበትን ቦታም ማይክ ስለያዝኩበት ስልክ ስለለለኝ ያለውበትን ነገርም ሪኮርድሽን ማወቅ አልኬለታለሁኝ። እየመጣው ነው ምናምን ብሎኛል። እስቲ ቤተሰብ ምን የሚለኝ ይመስላችኋል እናንተ ስታስቡት? አይ ቁልፍሽ ከጠፋማ ችግር የለም፣ እኛ ጋ ታድራለች ብሎ ይወስደኛል ወይስ ደግሞ ብቻ እሱ አሁን አኖር ብቻውን ነው ያለው። ማንም ሰው ጋር አይደለም ያለው ብቻው ነው ያለውና ነውስ እሱ ከሱ ቤት ያሳድረኛል አላቀም ምክንያቱም ያው ቁልፉን አሰብሮ ቤቴ ጋር ይወስደኛል ወይስ ቤቱ ጋር ያሳድረኛል? አብረን የምናይ ይሆናል። እስተሚመጣ እስቲ እንጠብቅ። ማናለ እንደኔ እድል የቀናው ቀኔ ወጣለች ምኞት ውትኑ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ አለምማ አልፈራም ነገን እንዳምና አንቻለሽና በፍቅርሽ ከፍ ያደረግሽኝ እንደ ደመና ንግሥቴ የቤቴ ግርማ የንጋ ጮራ አምሮብኝ ታየው በይፋ

ብሩቀን መንጣ ወ ታ ንእንደገና ሰላም፣ ሰላም። ውድ እና የተከበራችሁ እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላ። ዛሬ ሶፊዬ አገኘኋት። መች ነው የመጣችው? እና አውሪኛ ደስ ይላል። ግን መች ነው የመጣችው? እቃ የለም፣ ምን የለም። አባሮች ነው እንደ አባሮች ነው እንደ እና ነጅማዎቹ ደስ ይላሉ። እና ቤተሰቦች ያው ሶፊና እኔ ከተገናኘን በጣም ቆይተን ነበር። ምክንያቱም እኔ ሶፊ ጥላኝ ሌላ ሀገር ሄዳ ነበረ እኔ በጣም ናፍቀኝ ነበረ። እኔ በጣም በጣም እና ቤተሰቦች ያው ዛሬ ዞቲ አግኝቻታለሁ ማለት ነው። እንግዲህ አላቅም፣ እኔ ካሜራ እንዳይሽ፣ ግን አልነግርሽኝም እኮ ለምን፣ እዚህ ጋር ቢሆንም እኔም መለከተኝ። አን አንቺ ምን ምንድን ነበር የሚባሉት? ነዛ በአረኛ ምንድን ነበር የሚባሉት? እንትኖቹ ጥንቸሎች አርነብ ነው። የሆነ ቀን እኮ ለእነሱ እንደነገርኳቸው ስማቸው ምንድን ነበር ያልኳቸው? እኔ እንጃ፣ የሆነ ነገር ብዬ ነበር የነገርኳቸው ስማቸው ማለት ነው። እና ኮመንት ላይ ተሳስተሀል አንተ ውሸታም ምናምን አኩሉኝሽ ማለት ነው? ከራመጅስቲ ታጅራ ታጅራ እንዴት ነች? ከሚገርም በጣም አሪፍ ሀገር ነች። በጣም በጣም አዎ፣ ጓደኞች ስናገኘሽ ወይኔ ጅቦቹ የምን ጅማ መጣሽ? እኔ አላውቀውም። ጅም መስሎች ነው የፍሬም እኮ ነው ጅም መስሎች ነውና በጣም ምንም ማለ አንተን ምን እኔ ጥለሽኝ እኮ እኔ ምን ሄዳለልኩ አላልሽኝም መቼም ጥለሽኝ እነሱ ያውቃሉ። እኔ ጥለሽኝ አልነገርሽኝም ነገር አሁን መሄድ አልፈልግም፣ ስራ አለኝ። እኔም ደግሞ በቃ ለስራ ስለሆነ የሄድኩት ልጫነ አልፈለኩም። ዘመን አለኝ ብዬ ነው እንዴ። አንቺም ጓደኞችሽን እኔ ያለው እኔ ከምሄድበት አትሄድም። ሄዱ አኗር ከሚደብረውማ እኔም ቢደብረኝ ይሻላል ብዬ ሙሉ ጓደኞቼን ትቼ ለአንተ ብዬ የመጣሁት ማለት ነው እንጂ ለአንተ አስቤ በቃ ለምን ጓደኛዬ እንዲደብረው አልፈልግም ብዬ መጣ። አይጥሩ ነው ማህይም ጥላኝ በቃ እነ ብሩኬ እና ሀሰር ሁሉም በቃ እነ ሁሉም ሁሉም ሁሉም ጀማችን ቤተሰቦቻችን እዛ ሂደዋል። ስለዚህ አንተ ብቻ ነው የቀረው። እንዴ አሻንጉሊቴ ለምን ይደብረዋል ብዬ እ ኢፋይማ የለም የለምኩ ስበራ አለም ላይ ነው ኢፋይ የለም እና ለምን ጓደኛ ይደብረዋል ብዬ እኔ ያለው ማን በቃ እንዲደብረው አልፈልግም ማን ነው ብዬ ይልክ ማንዲ ከቸልኩ ለኔ ብለሽ ከሆነ በጣም በጣም በጣም በጣም በጣም በጣም አመሰግናለሁ። ለኔ ብለሽ በጣም በጣም ልታመሰግነኝ፣ ግን ደሞ በዛው አጋጣሚ ለመጠቀም ፈልገሽ ከሆነ ደግሞ በጣም ማዘብሽ ማለት ምንጃ ላንተ ብዬ የመጣሁት በሚል ሰበብ ለራስሽ ጉዳይ መጣሽ ከሆነ ቢሆን ወላሂ እኔ ለአንተ ይሄ ሀበሻ እኮ ድሮ መስጋና በቃ ድሮ ሀበሻ ለምን እንዴ! አሁን እኔ ለአንተ ብዬ ነው የመጣሁት። ጓደኞቼ ለምን ይደብረዋል ብዬሽ፣ ለምን ይደብረዋል ጓደኛ እንዲከፋ አልፈልግም ብዬ መጣሁ ግን ይሄ ይገባኛል። ቤተሰብ አሁን እሺ፣ ይገባሻል። አየር በቀንጆ እያደረግ ነው ማታ ማታ ውክ ላይ እንዴት ነክ ወክ ላይ እንዳይከሳ ነው። ቀጭን ሰዎች ወክ አይመቻቸውም። ኦፍራም ሰዎች ናቸው ነው። እሺ የፈለግኩ ማለት ነው። የቤቴ ቁልፍ ጠፋብኝ። ነገባኝ ቴምብርክ ነው እንዴ? እሺ እሺ፣ ወደ ቁም ነገር ስንገባ የቤት የቁልፍ ጠፋ፣ አላቅም ራይድ ውስጥ ስመጣ መኪና ላይ ልጣለው፣ ምን ልጣለው። አትማታ የመታ እኮ ነው አኗር ማለት ነው። የቤት የቁልፍ ጠፋብኝ። በል በዚህ ምሽት ውስጥ ልጠራህ አልፈለኩም፣ ግን የት እንደጣልኩት አላቅም። እዛ ጋር ፕላስቲክ ያለ ባጌ ውስጥ የለም እና ለዛሬ ከአንተ ቤት ማደር ፈልጋለሁ። ከአንተ ከአንተ ቤት ማደር ፈልጋለሁ እኔ ጋ። አዎ ማንም እኮ የለም እኮ። ባይኖርስ ምን ችግር አለው? አይ ችግር የለም እኮ። መቼም እዚህ እዚህ ሜዳ ላይ ብቻ አታሳድረኝም። ቤትሽ፣ ቁልፍሽ የት ነው የጠርሽው? እኔ መኪና ላይ ልጣለው፣ ከዛ ጋር ስመጣ ከነ ለሚ ቤት ልርሳው፣ የማውቀው ነገር የለም። ገባ ስለዚህ፣ አሁን በጣም ብርድ ነው እና ወደ ቤትህ እባክህን ውሰደኝ። እኛ ቤት እኮ ማንም የለም እና ማንም ባይኖር ምን ምን እናገባለና በቃ እሺ እኛ ቤት አንቺ ታድራለሽ፣ እኔ ደግሞ ያው ሌላኛው ቤት እሄዳለሁ። እኔ ብላ ቤት ነኝ ቤት እንዴ ልምት ብቻዬን ማደር አልፈልግም፣ እፈራለሁ። እና ከማን ጋር ከሰው ቤት እፈራለሁ። ታች ከኔ ቤት እንኳን እኮ ራሱ በቃ ብቻዬን የምኖረው ጓደኛ ያለች፣ ታች ጓደኛ ያለች። እናንተ ቤት ደግሞ አዲስ ነው አሁን ላይ እፈራለሁ። እኛ ጋር ሳድረልሽ? አዎ፣ ምን ችግር አለ? አሁን ነው ማማ ማማ ሳድር አትፈልግም? እንደዛ አላልኩም። ምን አይ፣ እኔ ካልደበረች ምን ችግር አለ? እና ለምን ይደብረኛል? እና ታዲያ በረንዳ ላይ ሴቱኝ የማደር አለብኝ እንዴ አንተ እያለ ይመጣዋል። ግን ለምን ደሞ ይመጣ ምን ነው ሰውዬ። በቃ ችግር የለውም። እና ታደረና ወላሂ፣ ይበል ሳድረኛል አሁን ችግር የለውም። በቃ አብረን እንድራለን። የምር ችግር የለውም። ቤተሰቦቼ ይተለሹ ነው እኮ እህ ይተለሹ ነው አሁን ለምንድነው ደግማ የምትጠይቀኝ አሁን? እህ አብረን እንድራለን እኮ ችግር የለውም። ደስ ይለኛል። ችግር የለም። ስለዚህ ቤተሰቦች፣ እንግዲህ ያው ካሜራ ያዝኩት በነገራችን ላይ ማለት ነው። ለክፉም ለደጉም አኗር እምቢ ቢለኝ ብለሽ ነው። እምቢ ቢለኝ ይሄ ቪዲዮ ፖስት ላደርገው ማለት ነው። ምክንያቱም አንተ ቅርብ ጓደኛዬ ነህ፣ ከጀስት ፍሬንድ ጓደኛዬ ነህ። ስለዚህ ዛሬ አሁን ላይ መጥቼ ጥሎኝ ይሄዳል ወይስ ጥሎኝ አይሄድም ለማለት ነው። ይሄን ቪዲዮ እየቀረጽኩ የነበርኩትም የእኔ ቆንጆ በጣም ቴንክ ዩ አመሰግናለሁ ስለምታሳድረኝ

እሺ ናና ምን ይት? እኔ ወደ ቢለኝ አንተ የሞሃል ነኝ እየቀለድክ ነው። እኔ ከአንተ ቤት አላድርም፣ ከአንተ ቤት አላድርም። እና ቤተሰቦቼ በቃ ተሳክቶልኛል ማለት ነው ፍራንኩ ግን ማለት ነው አለመተው በጣም ደስ ብሎኛል። ቆንጆ በጣም አመሰግናለሁ። ቴንክ ዩ ማለት እኔ እኔ እኔ ቤቴን ትቼ ማድር ይመስላል። ቁልፍ ጣልኩ። ካውንድ አንተ ግን ልፈትነህ ነበር ማለት ለኔ ምን አይነት አመለካከት? አንቺ ቤት እናድራለን። ቤት ወንደ ያድረም ከእኔ ቤት ማንም ቤት ጋር ሂድ። እኔ ባጊ ውስጥ ማለት ነው እንትን አለ ቁልፍ አለ አረሳሁ። ግን እኔ